እንግዲህ ብዙ ጊዜ ስለ ትህትና ብዙ ውን ቃላት እንሰማለን። እንደገና ደግሞ ብዙ ያልተገቡ ነገሮችን እንሰማለን። ስለ ትህትና ብዙ የሚመስሉ ነገር ግን ያልሆኑ ነገሮች አሉ። እንደገና ደግሞ ስለ ትህትና የዘነጋናቸው ብዙ ነገሮች አሉ። ስለ ትህትና ብዙ ጊዜ ከምንሰማቸው ነገሮች መካከል ምን መሰላችሁ? አሁን አሁን ላይ በጣም ሲሰማ ትሰማላችሁ፣ ትህትና ችሎታን መደበቅ አይደለም። ትህትና ያልሆናቸውን ነገሮች እነግራችኋለሁ። በመጀመሪያ ትህትና ችሎታን መደበቅ አይደለም። በጣም ውብ የሆነ ስዕልን መስራት የሚችል በጣም ውብ የሆነን ዝማሬ ማዘጋጀት የሚችል በጣም ውብ የሆነን ትምህርት ማዘጋጀት የሚችል ሰው ለትህትና ሲል ትምህርቱን እንደገና ግሩም የሆነ ስዕሉን ወይም ደግሞ ዜማውን መደበቅ የለበትም። አስቡት እስኪ አሁን ቅዱስ ዮሐንስ አፈወርቅ እኔ ማስተማር አይገባኝም ብሎ ሁሉንም መጻፉ ባይጽፍልን ነው? አባ ጊዮርጊስ ዘጋሥጫ ባይጽፍልን ነው? ቅዱስ ያሬድ እኔ ዜማ መድረስ አይገባኝም ብሎ ምዕራፍ ሶን አድርጓ ድንጓ ዘማሪ መዋሰት እንደዚህ ድርሰቶቹን ባይጽፍ ነው። ስለዚህ ትህትና እንደሚገባ መጠን ማገልገል ነው እንጂ ትህትና ችሎታን መደበቅ አይደለም። ብዙ ጊዜ ግን ሰው ትህትና ችሎታን መደበቅ ስለሚመስለው በአደባባይ ብዙ ጊዜ ስለ ትህትና መጥፎ ነገር ሲናገሩ ትሰማላችሁ። ሌላው ሁለተኛው ትህትና ራስን መጥላት አይደለም። የሰማችሁ አለ ራስን መጥላት አለ። እንግዲህ ራስ የሚለው ቃል ቋንቋ በነገራችን ላይ በነገረ መለኮት በጣም ብዙ ከሰዘነ ያስከትላል። ከዛ ውስጥ አንዱ ምን መሰላችሁ? አንድ ቃል ሁለት ተቃራኒ ትርጉም ሊኖር ይችላል። ራስን መጥላት የሚለው ራስ ሁለት አይነት ትርጉም ሊኖረው ከመቻሉ የተነሳ ራስን መጥላት ጽድቅ፣ ራስን መጥላት እንደገና ኃጢአት ሆኖ ሊታሰብ ይችላል። ራስ ማለት ነፍስ ማለት ከሆነ በእግዚአብሔር ምሳሌ ከመፈጠራችን የተነሳ ሰው ራሱን መጥላት አይችልም። የሰማችሁ አይደለ? አፍቅር ቢጸከ ከመ ነፍስከ ከልብ ወዳጅህን ወይም ባልንጀራህን እንደራስህን ውደድ ቅዱሳት መጻሕፍት በሙሉ ራስን መውደድ በተገባ መልኩ ወይም ደግሞ የእግዚአብሔር መልክ በእኛ ውስጥ ስላለ ራስን መውደድ ተፈጥሯዊ እንደሆነ አድርጎ የሚናገሩት እንጂ ራስን መውደድ በቅዱሳት መጻሕፍት የተጠላ ወይም ነውር አይደለም። ራስን መውደድ ግን ከሌሎች ነገሮች ራስን በማስወለት ህገ እግዚአብሔርን በመጣስ ከሆነ ይህ እንደ ዘመናችን ካልሆነ ይህ እጅግ በእግዚአብሔር ላይ ሌላ ተከቶ እንደማምለክ ያለ ኃጢአት ነው። ስለዚህ ትሕትና እውነተኛ ትሕትና ይላል እውነተኛ ትሕትና ራስን ማዕከል አድርጎ ማንኛውንም ነገር ከማሰብ የተወ የሰማችሁ ነው አይደል ስለ ራስ ምንም ነገር አለማሰብ ወይም ስለ ራስ ጥሩ የሚሆን ስለራስ መጥፎ አለማሰብ እውነተኛ ትሕትና ራስን መርሳት ነው እውነተኛ ትሑት ሰው ስለ ራሱ መጥፎ የሚሆን ስለ ራሱ ጥሩ አለማሰብ ራሱን የረሳ ሰው ከዚህ ተነሳ ከእግዚአብሔር ጋር አንድ ራሱን ራሱን የረሳ ሰው ወይም ራሱን የካደ ሰው ከእግዚአብሔር ጋር አንድ ይሆናል። ምክንያቱም ስለ ራሱ በማሰብ እግዚአብሔርን ወደ ጎን ስለማያደርግ ነው። ስለዚህ እውነተኛ ትሕትና ራስን መጥላት ወይም ራስን አምርሮ በራስ ላይ ክፉ መሆን አይደለም። አሁን ራሱን የሚያጠፋ ሰው ትውስ ስለሆነ ነው እራሱ የሚያጠፋው። ይባላል? አይባልም። ይሄ ቅዱስ ጳውሎስ ምን ይላል? ዘሰ ዛ አማሰነ ቤተ እግዚአብሔር የአማስኖ እግዚአብሔር ይሄ የእግዚአብሔር ቤት ነው፣ ይህንን ያፈረሰ እግዚአብሔር ያፋርሷል ይላል። ስለዚህ ሰውነታችን የእግዚአብሔር ቤተ መቅደሱ እና የእግዚአብሔር መቅደስ ከመሆናችን የተነሳ እና በእግዚአብሔር ምሳሌ ከመፈጠራችን የተነሳ ሰው እንዲሁ ራሱን አብሮሮ መጥላት አይችልም። እራስ ማለት ስጋ ማለት ነው።